አንድ ስደተኛን የተመለከተ ዜና ነው። ዜናው ከፍሎሪዳ ስቴት ባለፈ የብዙዎችን ትኩረት የተሳበና ብዙዎች ጥንቃቄ ሊያደርጉበት የሚገባ እንደሆነ ስላመንኩ ነው ይህን መረጃ ወደ እናንተ ያመጣሁት። በፍሎሪዳ ባለፈው መረጃ እንደሰጠኋችሁ ከሰማንያ ሺ ሰው በላይ ህገወጥ ስደተኛ ተብሎ እነሱን ለማባረር ገቨርነሩ ደሳንቲስ እንደሚሰሩ ያንንም በአንድ አክሽን እንደ ሾ ማለት ይቻላል። አንድ ቀን አንድ ሻ የያዙ ያ ዜና ተሰራ 1120 ከዛ በኋላ ግን ምንም የሰማ ነው ነገር የለም። አሁን ደግሞ ይሄ መጥቷል። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ አይሲ እና የፍሎሪዳ ፖሊስ ጭምር ስቴቱ አሁን ይሄ ነው ዩኒክነሱ። የተለየ ነገር የሚያደርገው ምንድ ነው የተለየ ነገር የሚለው ፖሊስ ኢንቮልቭ ያደርጋል። የከተማ ፖሊስ የከተማ ፖሊስ ስራው ሌላ ነው። የኢሚግሬሽን ጉዳይን ፌዴራል መንግስት ነው የሚሰራው። በእርግጥ የፍሎሪዳ ግዛት ዳኛ ይህንን ስቴቱን በዚህ ጉዳይ ላይ እንደሚጠይቅ ይህንን ማቆም እንዳለባቸው ትዕዛዝ ተሰጥቷል። የፌዴራል ኤጀንቶች እንጂ የፍሎሪዳ ስቴት ወይም የታምፓቤም ሆነ የማንኛውም ከተማ ፖሊስ ሊሳተፍ አይችልም የሚል ነው ደሳንቲስ ቀጥለውበታል እንደውም ከዛ ባለፈ ትራምፕ በሰጡት ትዕዛዝ ነው የሚለው ይሄ ዜና ካያችሁት ይህን ስደተኛውን ሃይዌይ ሁሉ አቋርጠው አምልጧቸው ተሯሩጠው ነው አንድ ቤት ውስጥ የተያዘው ይሄ ሰው ከዚህ በፊት ፖሊስን ትንሽ ፊዚካል ሳውል አድርጓል። እንዲሁም ሌሎችም ክሶች የነበሩበት ሰው ነው፣ ወንጀል አለው የሚል በዜናው ላይ ተካቷል። ነገር ግን አሁን ይሄ ሰውዬን አይደለም፣ አሁን አላርሚንጉ፣ አስደንጋጩ ጉዳይ ይሄ አይደለም። ዋናው ጉዳይ የኢትዮጵያም ስደተኛ አጠቃላይ ዲያስፖራው ስደተኛ የሆነው አካል ወረቀት የሌለው ጥንቃቄ የሚያደርግበት ምክንያቱም ወረቀት የሌለው ማለት ወንጀል የሰራ ማለት አይደለም። ወረቀት የሌለው ማለት ሆም ፕሮሰስ ያለ ሰው ወረቀቶችን ይዞ መንቀሳቀስ አለበት። ግን እዚህ ሀገር መጥተው ሌላ አማራጭ እየፈለጉ ያሉ ኢን ሚሊየንስ ናቸው። በኢትዮጵያ ኮሚኒቲውም በጣም በርካታ ሰው አለ። እዚህ አስር ሀያ ሰላሳ ዓመት ሪጀክት ከተባሉ በኋላ የሚኖሩ ሰዎች አሉ። እና ለእነዚህ ሰዎች ነው ይሄ መረጃ የሚሆነው። በፍሎሪዳ ስቴት ብቻ ያበቃል አያበቅም። አሁን ይሄ መጀመሪያው ነው። ምክንያቱም የሪፐብሊካን ስቴት ሬድ ስቴት የሚባለው ያው ሪፐብሊካኖች ሬድ ነው፣ ዴሞክራቶች ብሉ ነው የሚባለው ቀለም ያው ወስደዋል አላቸው። ስለዚህ ሬድ ስቴት የሚባሉት ግዛቶች ሪፐብሊካን ዶሚነንስ፣ በብዛት ሪፐብሊካን ደጋፊ ያለባቸው ብዙ ጊዜ ገቨርነርም በፖለቲካ ከከተማ ውጪ አጠቃላይ በስቴት ደረጃ ገቨርነሮችን የሚመርጡ ስቴቶች አሉ። እንደ ቴክሳስ ያሉ፣ አሪዞና እና ሌሎችም አክራሪ የቀኝ ዘመም የሆኑ ወይም ናሽናሊስት የሆኑ ብሔረተኛ የሆኑ አገር ወዳድ እንደሚባለው ማለት ነው። እነሱ ያሉባቸው ግዛቶች ይህን መከተላቸው አይቀርም። ሌላም በየቦታው እንግዲህ አሁን ከስቴት ውጪ በከተማ ደረጃ ስቴትን ኦቨርራይድ አድርጎ ስቴትን አልፎ ለብቻው ከተማ ማድረግ ይችላል። ስቴት ኮንትሮል ስለሚያደርገው ስቴቱ ከተቀበለው ግን ይሄ ነገር ብዙ ቦታ ይመጣል ማለት ነው። ይሄም ምንድን ነው ከዚች ቀጥሎ የታየችው ዜና ናት። በጣም ኢንትረስቲንግ

ኤፍኤችፒ ማለት ፍሎሪዳ ሃዌይ ፓትሮል ሃዌይን የሚቆጣጠሩ ፖሊስ። ጥፋት አጠፋችሁ፣ ስፒድ አረጋችሁ፣ ወይም መብራታችሁ አንዱ አይሰራም። ኤኒ ሪዝን ሪዝን ማግኘት አለበት። ፖሊስ ያለ ሪዝን አያስቆማችሁም። ያው ህጉ የሚለው ማለት ነው። ሲያስቆማችሁ መጥቶ የሚጠይቀው ምንድን ነው? ሰላምታ ይሰጣል፣ መንጃ ፍቃድ ይላል። ከዛ በኋላ ሬጅስትሬሽን ይጠይቃል፣ ኢንሹራንስ ይጠይቃል። ከዛ በኋላ ወደ መኪናው ሄዶ የሰውየውን ስታትስ ያያል። ከዛ በኋላ ባካፕ፣ ሰውየው አደገኛ ከሆነ ምንም ከሆነ ባካፕ ይጠራል። ይሄ ነው የፖሊስ ጥያቄው። ጥፋት ካለበት ሰውየውን ጥፋቱን ይነግረዋል። ሲመለስ ትኬት ይዞ ሊመጣ ይችላል፣ ዋርኒንግ ይዞ ሊመጣ ይችላል። ኤክስፕሌን ያደርጋል። ዩር ስፒዲንግ ኦር ዩር ዱዊንግ ዲስ ንዳት ብሎ ወረቀቱ ላይ ጻፈውን ይነግራቸዋል። ይሄ ነበረ የፖሊስ ስልጣን። ኢሚግሬሽን የስደተኛ ጉዳይ የተመለከተ ማን ነው የሚመለከተው? አይሲ፣ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እና ፌዴራል ኤጀንቶች ሌሎች ካሉ ተጨማሪ ማለት ነው። መንግስት የላካቸው ከሆነ ያንን ሊያደርጉ ይችላሉ። ይሄ ተጨማሪው ደግሞ ምንድን ነው፣ እንዴት ነው የተገኘው ስልጣኑ የሚለውን እንመለከታለን ከዚህ በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊቱን ፍላጎትን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት፣ ቫቲካን ኤምባሴ ጎን የሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችን እና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየም እና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርትም የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ በሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የሱቅ ባለቤት መሆን ይችላሉ። ጀምባሮ ሪል ስቴት በጊዜ ግቡ።

የመጀመሪያው ስቴት ነው እንግዲህ ፍሎሪዳ ኢሚግሬሽን ጉዳይን በፊት ከሚጠየቁ የፖሊስ ኖርማል ወይም ስታንዳርድ የሆኑ ጥያቄዎች ፖሊስ ሊጠይቃቸው የሚችላቸው ብቻ ጥያቄዎች ውጪ ኢሚግሬሽን ስታተስ መጠየቅ ጀምሯል። ሲያስቆማቸው ፖሊስ ያ መብት የለውም ነበር። ከፌዴራል ኤጀንት ጋር አብሮ መስራት ጀምረዋል ማለት ነው። ከዚህ በፊት ለምሳሌ ሰውየው መንጃ ፈቃድ አለ የለህም ይህና ጥፍታ አለው እንጂ ሰውየው ህገወጥ ስደተኛ ይሁን ግሪን ካርድ ያለው ይሁን ሲቲዝን ይሁን ምን ይሁን የስደተኛውን ወቅታዊ ሁኔታ የሚያሳይ ወይ የሚጠይቅ አይነት ጥያቄ መጠየቅ አይችሉም። ሕጉም አይፈቅድላቸውም። እንደምታውቁት ፖሊስ ካሜራ አለ ደረታቸው ላይ የሚያወሩት፣ የሚነጋገሩት ሁሉ ይቀረጻል። ስለዚህ አሁን ምንድን ነው ተጨማሪ ሆነ ማለት ነው ተጨማሪ ሌላ ነገር መጣ አሁን በተከታታይ የተሰሩት ፕሮግራሞች የዲያስፖራ ሚዲያ ኔትወርክን ወደኋላ ሄዳችሁ ተመልከቱ በየጊዜው እንዴት ነገሮችን ስድገው ስደተኛን ለመያዝ የሚደረጉ ጥረቶች ላይ ጠበቀ የጠበቀ አሁን ሲቢፒ ሆም ተመዝገቡ ሂዱ ከዛ ኋላ ደግሞ አንድ ሺህ ዶላር እንሰጣችኋለን እያለ ቀጥሏል ዛሬ ደግሞ ሌላ ተጨማሪ ዜና አለ። እሱን የተመለከተ ከዚህ ዝግጅት ቀጥሎ ይቀርብላቸዋል። ስለዚህ በማሽከርከር ላይ ያለ ሰው ጥፋት አጠፋ ተብሎ ማንኛውንም ጥያቄ ሊጠየቅ ከሚችለው በፊት ከነበሩት ውጭ ጥያቄዎች የኢሚግሬሽን ስታተስህ ምንድን ነው የታላ ሳይ የሚል ጥያቄ ይጠይቃሉ። ስለዚህ ያው አክሰንት ይኖረናል፣ ሁላችንም የምንናገረው ይታወቃል። እነሱም ከኋላ ሲከተሉ እና ታርጋ ሲያስገቡ መኪናዊ ማን እንደሆነ የዚህ ሀገር ስምም እንዳልሆነ ስሙ ሲያውቁ ያንን ይጠይቃሉ። አሁን ፍሎሪዳ ላይ ይቆማሉ። ይሄ የሚለው ነው። ሌላው የሚያወያየው ነገር ፍሎሪዳ ላይ አያቆምም። ይህንን ከሳምንት ከ15 ቀን በኋላ የምናየው ይሆናል። ፍሎሪዳ ላይ ብቻ አይቆምም። ደሳንቲስ ብቻ በትራምፕ ቡራኬ አያገኙ ይቀጥላል። የጠበቀ እርምጃ ነው። ፍሎሪዳ ላይ በመንገድ ላይም በቤትም ነው የገቡት። ኮሎራዶ ላይ በየጭፈራ ቤቱ ነው የገቡት። ዲሲ ላይ በየሬስቶራንቱ ነው የገቡት። አይሲ ኤጀንት አሁን ፖሊስ ተጨምሯል። ስለዚህ ህግን የሚያስፈጽመው የሰው ልጅ። የራሴ አባባል ናት፣ ወንጀል ሎኬሽን የለውም። ወንጀል ቦታ የለውም። ሁሉም ቦታ አለ ወንጀል። ልዩነቱ ወንጀሉን ለመቆጣጠር ህግ የሚያስከብረው አካል ነው። ህጉ ሁሉም ቦታ አለ፣ የተለያየ ህጉን የሚያስከብረው አካል ነው። ልዩነቱ ዓለም ላይ ኢትዮጵያም ፖሊስ አለ፣ ህግ አለ። ቪየትናምን ፖሊስ አለ፣ ህግ አለ። ቻይናም እንደዛው፣ ብራዚልም፣ የትም ሀገር ህጉ አለ፣ ፖሊስ አለ። ያን ህግ የሚያስፈጽመው የሚያስከብረው አካል ማን ነው ነው? አሜሪካን አገር ሽንታይ ሸናም ቆሻሻ የሚጥል የለም አይምሰልን። የእኛ የሚቆጣጠረን አካል ስለሌለ ፍሪደም አግኝቷል ይጣላል ወይም ይሸናል መንገድ ላይ። እዚህ አገር ግን ይፈጸማል። ግን ያ እንዳይፈጸም ህግን የሚያስከብረው አካል ስላለ ሁሉም በጥንቃቄ ይኖራል። ያ ደግሞ በማህበረሰብ ልማድ ይፈጥራል። በቃ ያ እንደ ነውር ስለሚታይ መጠንቀቅ ይጀምራል። ግን አሉ፣ እዚህ አገር መንገድ ላይ ይሸናሉ፣ ቆሻሻ ይጣላል። የፐብሊክ ሽንት ቤቶች ገብተው ሶፍቱንም ሽንት ቤቱንም አቆሻሸው ይወጣሉ። ግድግዳ ላይ ይጻፋል። ልክ እኛ ሀገር በየፐብሊክ ቦታ ላይ ትምህርት ቤት፣ ኮሌጅ፣ የተለያዩ ቦታዎች ግድግዳ ላይ በሩ ላይ ምን እንደሚጻፈው ያም እዚህ ሀገርም ይደረጋል። ህግ የሚያስከብር አካል ግን ጠንካራ ስላለ ሬቱ ቁጥሩ ነው የሚቀንሰው ማህበረሰቡም ልክ ገብቶ ይሄዳል። ኢትዮጵያዊውም ሱዳናዊውም፣ ሶማሌ የሚሆኑ ከየትም ሀገር የመጣው አሜሪካ ሲገባ ሽቁጥቁጥ ብሎ ልክ የሚገባው ህግ የሚያስከብረው አካል ስላለ፣ አሁን በፊት በስደተኛ ጉዳይ ላይ ህጎች ይኖራሉ፣ ግን የነበረው የዲሞክራቲክ የዲሞክራቶች መንግስት ስደተኛው እንዲገባ የሚጋብዝ ነው አገባቡ ግን በፊት ከነበረው ምን ሆነ? በቦርደር ዝም ብሎ ዎ ብሎ በግር ተብሎ የሚገባበት እንዲሆን አደረገ ነው የሚባለው። ደግሞም ነው፣ ድንበር ላይ ይታያል። ያ ምስል በማረጋገጫ ያለ ነው። ቁጥሩ መሃዙ ያሳያል፣ ዳታውም ያሳያል። ግን እነሱን ደግሞ እዚህ ከገቡ በኋላ ደግሞ መገወጥንህ አይደለህም ከዚህ ጉዳይ ፌል አድርጓል ተብሎ የሚባረርም የለም ሰው ሁሉም ይኖራል። ሁሉም ኢምፕሎይመንት አውቶራይዜሽን የሚያገኛል። ሶሻል ሴኩሪቲ ሁሉ የሚያገኛል። ጭራሽ የመንግስት ድጎማ የግብር ከፋዩ ገንዘብ በዴቢት ካርድ የሚሰጠውም እንዳለ አይተናል። ያ ሪያሊቲ ነው። አሁን ይሄኛው መንግስት ደግሞ ኦፖዚት ነው። ይሄ ህገ ወጥ አይኖራትም፣ እዚህ ነው። በዚህ መሀል የተቀባ ብላንኬትድ የሆነ ነገር ይኖራል፣ ምንም ጥርጥር የለውም። የተሸፈነ ነገር ሙሉ ለሙሉ የሚያስፈጽሙት ነገር ሊኖር ይችላል። እንደገና ደግሞ ህግም የተጣሱ አሉ። ያው አሜሪካ በህገ መንግስት ያስቀመጠቻቸው ነገሮች ለዛ ነው። በየቦታው በዳኞች ጠበቆች ክስ እየተከፈተ ማባረሩም ላይ ምኑም ላይ ወንጀለኛ ነው ማባረሩ ስትል ወንጀለኝነቱን አረጋግጥልኝ ነው የሚለው ፍርድ ቤት። ዝም ብለህ አፍሳ አንጠልጥለ የምትጠላውንም አፍሳ አንጠልጥለ ትሄዳለ። ይሄ ዲክቴተርሺፕ ነው። የት አለ ክራይም? የቱ ጋ ነው ክሪሚናል የሆነው? ኮንፈርም አድርጉ፣ ሂድ አባሩ። ብዙ ክሶች ስላሉ ነው ለዛ ነው ያን አልካትራዝ የተባለ እስር ቤት ለመክፈት የወሰኑት ትራምፕ። በፍርድ ቤት በክስ ብዙ ነገር ስለተስተጓጎለባቸው ማለት ነው። በተማሪም ጉዳይ ላይ በኢንዲቪጁዋልም በግሩፕም በምንም ብዙ ሰዎች ጉዳይ ፍርድ ቤት አልቃ ገብቶ እንዳይፈጸሙ ጥያቄዎች እየጠየቀ ነው። ያንን ደግሞ የትራምፕ ጠበቆች የመንግስት ጠበቆች ያንን ማስረዳት አለባቸው በፍርድ ቤት። ያ አስተጓጉሏል። አሁን አይሲ ብቻ እየያዘ አይዘልቀውም፣ ቁጥሩም አናሳ ነው። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ አሉ፣ ቦርደር ላይ ያው ቦርደር ዛሩ ቶም ሆመን የሚመሩት አለ። እሱ ቦርደር ፓትሮል አለ በደንብ። ከዛ ባለፈ አሁን ምንድ ነው ሎካል ፖሊስ ጨመሩ። ስለዚህ ህግን የሚያስፈጽመው የሚሉትን የሚያስፈጽመው አካል በሰፋ ቁጥር የስደተኛው ይህን ጊዜ የማምለጡ ነገር እየጠበበ ነው የሚመጣው። ፖሊስ ከተሳተፈ በየቦታው እያስቆመ ስደተኛ ኢሌጋል ስታትስን አሳይ ህጋዊ ወረቀትን አሳይ የሚል ከሆነ በጣም አደገኛ ነው። ያ ራይት የላቸውም ነበር። ስለዚህ በዚህ ላይ ጥንቃቄ እንድታደርጉ የሚል ነው። ወረቀት ያላችሁ ሰዎች ሁልጊዜ፣ ግሪን ካርድ ካላችሁ ግሪን ካርድ፣ ኢምፕሎይመንት አውቶራይዜሽን ካላችሁ ኢምፕሎይመንት አውቶራይዜሽን፣ መታወቂያውም አይዲውም ወይም ድራይቪንግ ላይሰንሱም ካላችሁ እሱንም አንድ ላይ ሁልጊዜ ይዛችሁ፣ ስታተሳችሁን የሚያሳይ ነገር ይዛችሁ ተንቀሳቀሱ። የሆኑ የዛሬ መረጃ ቀጥሎ ደግሞ ሌላ ተጨማሪ መረጃ ይኖረኛል። በዚሁ በስደተኞች ጉዳይ ላይ ሌላ ተጨማሪ መረጃ አለ። እሱን አዘጋጅቼ ደግሞ ተመልሼ አገኛችኋለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ዲያስፖራ ሚዲያ ኔትወርክ የትዝታ በላቸውን ዝግጅቶች ተመልከቱ። በተለይ የአእምሮ ጤና ጉዳይ ትኩረት የሚሰጠው ነው። ቤታችሁ እስኪገባ የምትጠብቁ ከሆነ ሲገባ አታቁትም፣ ወይም ገብቶም ይሆናል። የአእምሮ ጤና ሁላችንም ጤነኛን እንላለን። ጤናችንን የሚያውቁ ብዙ ነገሮች አሉ፣ የሚያስጨንቁን ነገሮች አሉ፣ የሚያሳስቡን ነገሮች አሉ። ያ የጊዜ ሁኔታ ነው እንጂ ያ ከፍተኛ ደረጃ ደርሶ አእምሮ ጤናችንን ሙሉ ለሙሉ የምናጣበት ጊዜ ሊመጣ ይችላል። በጥቂቱ የሚያስጨንቁን ነገሮች ሲኖሩ ያኔ ማሰብ አለብን። ያ ደግሞ ባለሙያ በትንታኔ ሲያስቀምጠው፣ አሀ ይሄ ነገር እኔ ላይ ያለው ወደዛ የሚያመራ ነው። ይህን ነገር ማቆም አለብን። የወረቀት ጉዳይ እኮ ያስጨንቃል። ወረቀት የሌላቸው ሰዎች እኮ ይጨነቃሉ። ቀላል አይደለም። ያ ቴራፒ ያስፈልገዋል። እኔ ጋር እንኳን ብዙ ሰው ይደውላል። ሳወራቸው እንኳን በጣም ነው ደስ የሚላቸው። ባለሙያ ደግሞ ሲያወራ ቀላል አይደለም፣ መፍትሄ ሲሰጥ መንገድ ሲያሳይ። አንድ ስደተኛ የወረቀቱ ጉዳይ አደጋ ውስጥ ከገባ ኢሚግሬሽን ሎየር አግኝቶ ሲያወራ የሚሰማው ስሜት አለ። ኢሚግሬሽን ሎየሩ አተርኒው በጣም ጥሩ መልካም ስብህና ያለው ከሆነ በደንብ ከፕሮሰሱ ከኬዙ ብቻ ውል ባለፈ ነገሮች በምን መልኩ ያ ሰው ጉዳዩን በትክክል መከታተል እንዲ እንደሚችል ምን ሲያደርግ ምን እንደሚያገኝ በክሊርሊ በግልጽ ከተነገረው ያ ሰው እየተጽናንቶ ትንሽ በራስ መተማመን ኑሮት ይሄዳል። ያ ህክምና ነው ራሱ። በብዙ ጉዳዮች እንጨነቃለን። ምሳሌ ነው፣ ኑሮ ውድነት ሊሆን ይችላል፣ የቤት ኪራይ ሊሆን ይችላል፣ የጤና ጉዳይ ሊሆን ይችላል፣ በርካታ ነገሮች፣ የልጅ ጉዳይ ሊሆን ይችላል፣ የትዳር ጉዳይ ሊሆን ይችላል። እነዚህ ሲያስጨንቁ ከእነዚያ ከሚያስጨንቁ ነገሮች መሸሽ ያስፈልጋል። ለዛ ነው የአእምሮ ጤና ጉዳይ ሜንታል ሄልስ ባለሙያ ዶክተር ኤደንን እንግዳ አድርገን ያቀረብ ነው ተስታ ጥሩ ዝግጅት ነው ያዘጋጀችው። የሜንታል ሄልዝ ጉዳይ በተለይ እኔም የተወሰነ ትምህርት ተምሬ ሰርቲፋይድ ሆኝበት ነበረ። ያኔ ነው ያወኩት። እኛ ሀገር በጨጨ ለቀቀ እሺ ሆነ ምናምን ነው የምንለው። እንደውም ገና እንደው ትንሽ ምልክት የታየበትን ሰው አባብሰን የምናሳብድ ሰዎች ነን። ኦንሊ ቴራፒ ያለው ኢትዮጵያ ውስጥ ሃይማኖት ቦታዎች ናቸው። መስጊድ የሚሆን ቤተክርስቲያን ሄዶ ሲጸልይ ቃል ሲሰማ ስብከት ሲሰማ በዛ ነው ተጽናንቶ ተስፋ አድርጎ የሚመለሰው። ኑሮውንም፣ ድህነቱንም፣ ኑሮ መወደዱንም፣ የሰላም ማጣቱንም እነዚህን የሚቋቋሙ ሀገር ቤት ባለሙያ ደግሞ ምክር ሲሰጥ መስማት ደግሞ የበለጠ እድል ይሰጣል እና ዝግጅቱን ተከታተሉ። በ5126774634 ዝግጅቶቹን የተከታተላችሁ ሰዎች ጥያቄ አስተያየት ካላችሁ በድምፅ እና በጽሁፍ ላኩልን። ቴሌግራም አለው 5126774634። ሚዲያውን ማገዝ የምትፈልጉ 6463263147 6463263147፣ ካሻፕና ዜላ አለው በተለያዩ ቁሳቁሶች የሚዲያ ግብአቶች መርዳት የምትፈልጉም በዛው ስልክ ቁጥር ታገኙናላችሁ። ካሳሁን ይልማ ነበርኩኝ። ጤና ስጥልኝ፣ አከብራችኋለሁ። ተመልሰን እንገናኛለን።